ስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በገጽ ሶስት በባህሪ አንድ የሚሆን የጌትነቱ ዙፋን እንደ በረድ የነጻ መጋረጃው በእሳት የተከፈፈ በገነ በቀንና በሌሊት ብርሃን ይሰጡ ዘንድ ፀሐይና ጨረቃን የፈጠረ ከነፋስና ከእሳት ከውሃና ከመሬት ሰውን የፈጠረ ትልቁም፣ ትንሹም፣ ድሃውም፣ ባለጸጋውም ለሱ የሚገዛለት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም በማመን በጥቅምት አስራ ዘጠኝ ቀን የሚነበብ የሚጸለይ የመላእክት አለቃ የቅዱስ ገብርኤል ድርሳን ይህ ነው። በረከቱ ከሁላችን ጋር ይሁን ለዘላለሙ። እመቤታችን በእናት በአባቷ ቤት ሶስት አመት በቤተ መቅደስ አስራ ሁለት አመት በጠቅላላው እድሜዋ አስራ አምስት አመት ከሆነ በኋላ በሴቶች የሚደርሰው በእሷ ላይ ከመድረሱ በፊት ከእንግዲህ ማርያምን የሚጠብቅ ሽማግሌ ሰው እንምረጥ ሲሉ ካህናት ተማከሩ። በዚህ ጊዜ ካህኑ ዘካርያስ ስለእሷ ማድረግ የሚገባውን ይገልጽለት ዘንድ የክህነት ልብስ በመልበስ ከቤተ መቅደስ ገብቶ ወደ እግዚአብሔር ጸለየ። ያን ጊዜ የመላእክት አለቃ ቅዱስ ገብርኤል ተገልጾ ከነገደ ይሁዳ ወገን ሚስቶቻቸው የሞቱባቸውን ሰዎች ሰብስበህ የበትሮቻቸው ላይ ስማቸውን ከጻፍክ በኋላ ከቤተ መቅደስ አግባና በበትሮቻቸው ላይ ጸልይባቸው። በዚህ ጊዜ በበትሩ ላይ እግዚአብሔር ምልክት ያደረገበት እሱ ማርያምን ጥብቃት አለው። ዘካርያስም ገብርኤል እንዳዘዘው ካደረገ በኋላ በዮሴፍ በትር ላይ በነጭ ርግብ አምሳል ምልክት ስለታየ ዮሴፍ ማርያምን ይዟት ሂዶ እንዲጠብቃት ተደረገ። ስለዚህ እጮኛዋ ተባለ። በእሱም ቤት ስትኖር ቅዱስ ገብርኤል ተገልጾ ወደ እግዚአብሔር ከሷ ሰው የመሆኑን ነገር ነገራት። እንደ ነገራትም ሆነና የእግዚአብሔር ቃል በማኅፀኗ አደረ ዮሴፍ ግን ወደ ንግድ ሂዶ ስለነበረ በዚያን ጊዜ አልነበረምና ከንግድ ወደ ቤቱ ተመልሶ በገባ ጊዜ ማርያም እንደ ጸነሰች አወቀ። ስለዚህም ፊቱን እየነጨ በራሱ ላይ አመድ በመነስነስ ከምድር ላይ እየወደቀ ይህን ያደረገ ማን ይሆን? ማን አሳታት? ማነስ ከወጥመድ አገባት? ከቤተ መቅደስ በንጽህና በድንግልና አደራ የተቀበልኳትን ብላቴና ከእንግዲህ ምን አደርጋታለሁ? ለእኔ ወዮልኝ እያለ አለቅስ ጀመረ። ሔዋንን ክፉ እባብ እንዳሳታት እግዚአብሔር አትብሉ ብሎ ካዘዛቸው የእንጨት ፍሬ እንድትበላ የገፋፋትና ያገባባት ከይሲ ህችንም በድንገት አስቷታልና ወዮልኝ እያለ አለቀሰ። እንደዚሁም ማርያምን ጠራትና፣ ልየ ሆይ ይህን ስራ ሰርተሽ የኔንም የአንቺንም ልብ ለምን አሳዘንሽው? ሰውነትሽንስ ለምን አዋረድሽው? በእኔስ ላይ ታላቅ ፍርሃትንና በህዝብም ዘንድ መነቀፍን ለምን አመጣሽብኝ? ልየ ሆይ እግዚአብሔር አምላክሽን አምላክሽንስ እንዴት ዘነጋሽው? ቀድሞስ በቅድስተ ቅዱሳን በክብር የኖርሽውን መኖር ለምን አላስታወስሽም? ሁል ጊዜ የእግዚአብሔር መልአክ ምግብሽን ከሰማይ እያወረደ የመግብሽ እንደነበረ ለምን ዘነጋሽ አላት። ማርያምም ይህን ከሰማች በኋላ እያለቀሰች እኔን አንዳችም ክፉ ነገር ወይም ስህተት አልፈጸምኩም ባለችው ጊዜ የወሴፍ መልሶ ታዲያ ሲህ በማይጽንሽ አለው። ምንድን ነው አላት። እሷም እኔ ምንም የማውቀው ነገር የለም። ስለሆነም በፊቱ ክፉ ስራ እንዳልሰራሁና ስጋዬንም እንዳላሳደፍኩ ወይም እንዳላረከስኩ እግዚአብሔር ምስክሬ ነው አለችው። የወሴፍም ነገሩ በጣም ስለረቀቀበት በሀሳቡ ስለዚች ልጅ ምን ለማድረግ እችላለሁ? ነገሩን ብሸሽገው የኦሪትን ሕግ መሻር ይሆንብኛል፣ ብገልጸውም ንጹሕ ደም አሳልፌ መስጠት ስለሆነ በኋላ ዘመን በእስራኤል ልጆች በቀል እንዳይሆን እፈራለሁ እያለ ካወጣና ካወረደ በኋላ ነገሩን ከመግለጽ ይልቅ ሰውሬ ከኔ ጋር ባን ወራት ሳይሻል ይቀራልን? በማለት ቁርጥ ሀሳብ አደረገ። ከዚህ በኋላ ወደ ቤተ መቅደስ ሄደና በአንቃዕድዎ ልቡና በሰቂለ ሕሊና ወደ እግዚአብሔር እንዲህ ሲል ለመነ። አቤቱ ይህችን ብላቴና ንጽሕት ድንግል እንዳለች በአደራ ተቀበልኳት። እንሆ ረቂቁና ግዙሁ ስውሩና ግልጹ ከአንተ አይሰወርም። አሁንም በእሷ ላይ አንዳችም ተንኮል ወይም ክፋት እንዳልሰራሁ አንተ ታውቃለህና ስለ እሷ ምን ማድረግ ይሻለኛል እያለ በብዙ ሐዘንና ለቅሶ ጸሎቱን ወደ እግዚአብሔር ካቀረበ በኋላ ወደ ቤቱ ተመልሶ ገብቶ ተኛ። በዚያችም ሌሊት የእግዚአብሔር መልአክ በሕልም ተገልጾ እንዲህ ሲል ነገረው የወሴፍ ሆይ ስለ ማርያም ነገር በፍጹም አትፍር። አንሆ በማህጸኗ ያለው ጽንስ በመንፈስ ቅዱስ ነውና ስለሆነም ወንድ ልጅ ትወልዳለች፣ ስሙንም ኢየሱስ ትለዋለች። እሱም ህዝቡንና ወገኖቹን ከኃጢአታቸው የሚያድናቸው ነው አለው። ዮሴፍም ከእንቅልፉ በነቃ ጊዜ እጅግ ደስ አለው አለውና የእስራኤልን አምላክ እግዚአብሔርን ፈጽሞ አመሰገነ። ስለዚህም የሊቀ መላእክት የቅዱስ ገብርኤልን ነገር ነገረ ብስራት የደረሰ ሊቀ ጳጳሳት ኤራቅሊስ፣ እንዲህ ያለ ንጽህት ድንግል የመጽነሷ ምስጢር ያለ ኃጢአት መሆኑ ያልተገለጸለት የወሴፍ በሆዷ እየገፋ መሄድ እጅግ ታወከ። የእግዚአብሔርን መልአክ መጥቶ የወሴፍ ወይ ስለ እጮኛ ስለ ማርያም መጽነስ አንተ እንደምታስበው አይደለምና ፈጽሞ አትጨነቅ ብሎ እስከነገረው ድረስ አይቶ ወይም ሰምቶ የማያውቀውን እንግዳ የሆነ ምስጢራዊ ነገር በተመለከተ ጊዜ በሀሳብ ማይበል ተዋጠ። ዳግመኛም ከእሷ የሚወለደው በመንፈስ ቅዱስ ኃይል ነውና ብሎ እስከነጋገረው ድረስ እመቤታችን ጸንሳ ሳለ የዘካርያስን ቤተሰብ ጠይቃ ወደሱ በተመለሰች ጊዜ ስለ ጽንሷ የመጠራጠር መንፈስ ቢያድርበትም ከማድነቅ በስተቀር የሚናገረው ነገር ቸገረው። አሁን ግን የወሴፍ ከእንቅልፉ በነቃ ጊዜ ነቢያት ስለ እሷ የተናገሩላት ድንግል እንደሆነች የተረዳና ለንጽህናዋ ሰገደ። ጌታችን ኢየሱስ ክርስቶስ ከተወለደ በኋላም በህልም ተገልጾለት ብላቴናውና እናቱን ይዘህ ተመለስ ብሎ እስኪነግረው ድረስ ወደ ግብጽ ሄዶ እንዲቀመጥ አዘዘውና እንዳዘዘው አደረገ። የተወደዳችሁ የክርስቲያን ወገኖች፣ ወንድሞቻችን ሆይ፣ አሁንም የመላእክት አለቆች ክቡራን የሚሆኑ ሚካኤልን ገብርኤልንና እና ሩፋኤልን እንዲሁም የአምላክ ጾወርተ መንበር የሚሆኑ አራቱ እንስሳትን ና አጠንተ መንበሩ የሚሆኑ ካህናተ ሰማይን እና ክብራቸው ለሰው ወገን ሁሉ ይቅርታን ይለምናሉ ና ለአራዊት ና ለእንስሳ አይዋፍ ለፍጥረትም ሁሉ ይቅርባ የምትሆን ጌታ ሆይ የእጅህን ፍጥረት አታጥፋ እያሉ በሰራዊት ጌታ ፊት ይሰግዳሉና ምንም በፊት ቢሱቱ ወይም ቢበድሉ፣ አንተ ፈጣሪያቸው ባህሪያቸው ደካማ እንደሆነ ታውቃለህ። ተቃዋሚያቸው ወይም ጠላታቸው ሰይጣን ፈጽሞ እንቅልፍ የለውም፣ እነሱ ግን ያንቀላፋሉ። እሱ ረቂቅ ነው፣ እነሱ ግን ግዙፋን ናቸው። በውኑ ሳር በእሳት ፊት መቆም ይቻለዋልን? እያሉ ለፈጣሪያቸው ያሳስባሉና ጌታም ማንኛውም ሰው ሁሉ ስለ ኃጢአቱ ስማችሁን ጠርቶ መታሰቢያችሁን ቢያደርግ እንዲሁም ቁራሽ እንጀራና ጥርኝ ውሃ ለድሆች በስማችሁ ሰጥቶ ቢለምነኝ ኃጢአቱን ይቅር እለዋለሁ፣ በጭንቁም ጊዜ እደርስለትና እረደዋለሁ ሲል ይመልስላችኋል። እነሱም ይህን በሰሙ ጊዜ ደስ በመሰኘት ይህን ቃል ኪዳን የሰጣቸውን አምላክ ለአምላካችን መድኃኒት መድኃኒት መባል ይገባዋል እያሉ በማያቋርጥ ምስጋና ያመሰግኑታል። እኛም ደካሞች አገልጋዮቹ ተስፋ ባለመቁረጥ እርስ በርሳችን ባለመነቃቀፍና በፍጹም ፍቅር ከእነሱ ጋር ለእግዚአብሔር በመገዛት እነዚህን ወደ እሱ የሚያማልዱንን የሚያማልዱንን። ለሰጠን አምላክ ለጌትነቱ ፍጹም ምስጋና እናቅርብለት። እንግዲህ የወንድማችንን ሥጋ ድምፅ በሌለው መሳሪያ እየቆረጥን ብንበላና ደሙንስ በረቂቅ ጽዋ ብንጠጣ ጥቅማችን ምንድን ነው? በመካከላችን በሚገኝበት ጊዜ ወዳጅ ፍቅረኛ እናደርገዋለን። ከኛ ተለይቶ በሄደ ጊዜ ግን በስውር እናማዋለን እንዳይሰማ እንዳይሰማብንም አድርገን ልንነቅፈው እንቸኩላለንና አንተ ግብዝ አስቀድሞ በአንተ ዓይን ውስጥ ያለውን ጉድፍ አውጣና ከዚያ በኋላ በወንድም ዓይን ያለውን ጉድፍ ጉድፍ ተመለከታለህ ያለውን የወንጌል ቃል ለምን እንመለከትም እግዚአብሔር ይሰጣል። እግዚአብሔርም ያዋርዳል። ስለሆነም ክብርም ውርደትም ከእግዚአብሔር ይሰጣል ብሎ መጽሐፍ እንደተናገረ ሲያሞት የተዋረደ ሲያመሰግኑት የከበረ እሱ ማን ነው? በአንደበት አንደበታችን ሁለት ቃላት ማለት ክፉና በጎ ልንናገርባት እንዴት ይገባናል? ይልቁንም አንደበታችን የእሱ በገና ናትና በየጊዜው ምስጋና እናቅርብለት። ስለዚህ ነገር ሐዋርያው ያዕቆብ በመልእክቱ እንዲህ አለ። በሰውነታችን መካከል ወይም ውስጥ የምትገኝ መላሳችን ወይም አንደበታችን ግዙፍ ስጋችንን ታቃጥላለች፣ ረቂቅ ነፍሳችንንም ትለበልባለች። የአራዊትና የእንስሳት የአእዋፍና የባህር አሳን የሚንቀሳቀሰውንም ፍጥረት ሁሉ ባህርያ ወይም ጠባይ በሰው ቁጥጥር ስር ለመዋል ይቻላል። የሰውን አንደበት ግን መግዛት ወይም ለመቆጣጠር አይቻልም። አቅሟ ትንሽ ነው፣ ነገር ግን የሚገል መርዝን የተሞላች ናት። እሷ አማካኝነት በአንድ ፊት እግዚአብሔርን እናመሰግነዋለን፣ በሌላ በኩል ደግሞ በእግዚአብሔር አምሳል የተፈጠረ ወንድማችንን እንረግማለን ወይም እናማለን። እንግዲህ በአንድ አፍ ርግማንና ምስጋና ሊነገር አይገባም። በእውነቱ ከአንድ ምንጭ መራራና ጣፋጭ ውሃ ሊመነጭ ወይም ደግሞ በለስ የወይራ ፍሬ ሊያፈራ ይችላልን? ጣፋጭ ውሃ መራራ መራራ ውሃም ጣፋጭ ሊሆን አይችልምና ዳዊት በመዝሙሩ በአንደበቴ እንዳልስት አፌን እጠብቃለሁ። ዳግመኛም ወንድሙን በስውር ወይም በቀስታ የሚያማውን ሰው ሰውነት ትጸየፈዋለች አለ። ሰሎሞንም ሕይወትና ሞት በአንደበት እጅ የተያዙ ናቸው ሲል ነቢይት ሀናም በእግዚአብሔር በአንደበታችሁ አትመኩ፣ ሰውን የሚያስከፋ ነገርንም አትናገሩ፣ በጠቅላላው መጥፎ ነገር ከአንደበታችሁ አይውጣ ብላ ተናገረች። ስለዚህም አንደበታችንን ክፉ ከመናገር ተቆጥበን ትእዛዙን ለመፈጸም እንችል ዘንድ በቅዱስ ገብርኤል አማላጅነት እግዚአብሔር ለሁላችንም ኃይልን ይስጠን። ለዘላለሙ አሜን።